ሰላም ጤና ይስጥልኝ የዩቲዩብ ተከታዮች። ዛሬ ይዤላችሁ የቀረብኩት ያው ህጻናት ላይ በብዛት ሽፍታዎች ይወጡ ሲወጡ፣ ቤተሰብ ያው ይጨነቃል። ስለዚህ ዛሬ ደግሞ አንዳንድ ወሳኝ ናቸው የምንላቸውን የሽፍታ አይነቶች ለማየት ሞክሪያለሁ። ዛሬ ይዤላችሁ የመጣሁት ለእጅ እግርና አፍ በሽታ ወይም ኤችኤፍኤምዲ ምክንያቶች እና መንስኤዎች ምንድን ናቸው የሚለውን ነገር በደንብ አድተን አብረን እናያለን ማለት ነው። ቺኪን ቦክስ እና ሚዝል ስናይ፣ ኩፍኝን ስናይ፣ ቺኪን ቦክስም ኩፍኝም ወይ ኤም ቦክስ የሚባለው ሁሉም የተለያዩ የቫይረሶች እና ከተለያዩ ምልክቶች ያሏቸው ናቸው። ግን ዛሬ ኩፍኝ ስናይ በሽፍታው አንጻር ስናየው ከሌላው አንጻር ልዩ የሆነ የሽፍታ በፊት ላይ ተጀምሮ ወደ ታች ነው የሚተላለፈው ብዙን ጊዜ። ከዛም ሳል፣ ንፍጥ እና ከፍተኛ ትኩሳት አብሮም ይመጣል ማለት ነው። በምልክ በፒክቸሩ ላይ እንደምታዩት በቆዳቸው ላይ ነጠብጣብ የጉፋን የሚመስል ንፍጥ ምልክቶች ይኖራሉ። ድካም፣ ህመም የዓይን የማበጥ እና የመቅላት ትኩሳት እና በአፍ ውስጥ ደግሞ ትናንሽ ግራጫ ነጠብጣቦች ይከሰታሉ ማለት ነው። ይህ የኩፍኝ ምልክቶቹ ናቸው። የቺክን ቦክስ የምንለው ደግሞ ከዛኛው ለየት የሚያደርገው ከጭንቅላት ላይ ነው የሚጀምር ሲጀምር እና ወደ ታች ወዳሉ ሰውነቶች ይሰራጫል ማለት ነው። በዚህም የማሳከክ ባህሪ ይኖረዋል ፈሳሽ እየተሞሉ አረፋ ያው አንዱን እያከተ ወደ ሌላው የመሰራጨት እንትኑ ከፍተኛ ይሆናል ማለት ነው። ምልክቶቹ ስታዩ ትኮሳት ይኖረዋል፣ የምግብ ፍላጎት ማጣት፣ ራስ ምታት፣ ቆዳ ሽፍታ፣ ሳል፣ ድካም በጣም ይኖራል ማለት ነው። እነዚህ ነገሮች የቺክን ቦክስ ሲምፕተም ወይም ምልክቶች ናቸው ማለት ነው። ዛሬ ይዤላቸው፣ በዋነኝነት ግን እየቀረብኩ ስለ ኤችኤፍኤምዲ በብዛት አይታወቅም ያው ኮፊን በማለት እናልፈዋለን፣ እንጂ በብዛት እንትን አይታወቅም አልተለመደም እና ምና ይህ ዋናው በአፍ ውስጥ ነው ያለው፣ ቁስለቶች ወይም በእጅና በእግሮች ላይ ነው የሚታየው ሽፍተው እና ይህን ስናይም ብዙን ጊዜ ትኩሳት፣ የአፍ ቁስለቶች፣ እና የቆዳ ሸፍታዎች የሚመጣ የተለመደ በሽታ ቢሆንም ከሰባት እስከ አስር ቀን ውስጥም ራሱን በራሱ የመዳን አቅም አለው። ያለምንም መድኃኒት ያለምንም ነገር ሳንሰጥ ማለት ነው። በልጆች ላይ ግን ብዙ ጊዜ ውስብስብ ችግሮችም እንብዛም አይታይበትም። ግን ምልክቶቹ ምንድናቸው ካልን ትኩሳት፣ የጉሮሮ ቁስለት፣ የሚያቃጥል የአፍ ቁስለት፣ ብዙም ጊዜ ደግሞ እጅና እግር ላይ ሽፍታ ይታያል ማለት ነው። የሚበዛው እንደዛ እና ሙቀት የታጀለበት አካባቢ በጣም የመቅላት እና እንዲሁም ደግሞ የሞር የመራባት እንትኑ ከፍተኛ ይሆናል። ይሄ በሽታም ስናየው ገና እንደ በቆዳ ላይ ቀላቀላ ወይም ፓፑል ይባላል። ከዛም በኋላ እብጠቱ የጨመረ ውሃ እየመረተ እየያዘ ይመጣል። ከዛ እብጠቱ ወደ ቁስለት ይለወጣል፣ ይፈነዳ ማለት ነው። ያ ፈሳሹ ደግሞ ከአንዱ አንዱ ወደ ሄ ያለ እንትሚል ከሆነ እየተሰራጨ ይመጣል ማለት ነው። ብዙን ጊዜ ይሄ ነገር የሚሰራጨውን በትምህርት ቤቶች፣ በመዋለ ሕፃናት ማዕከል በፍጥነት የመሰራጨት አቅም በጣም አለው ማለት ነው። ይሄን ነገር እንዴት ማከም እንችላለን የሚለውን ነገር ስናይ ትኩሳቱ በጥልቀት በጣም ማየት ተገቢ ይሆናል። ሐኪም በሐኪም ትእዛዝ በተሰጠ መድኃኒት መሰረት ትኩሳቱን ቼክ እያደረግን ቤት ውስጥ ኃይለኛ ትኩሳት ስላለው ልጆቻችን እንዳይደክሙ ትኩሳታቸውን ቶሎ ቶሎ ቼክ ማድረግ ተገቢ ይሆናል ማለት ነው። ሌላ ደግሞ እጃቸው ላይ ጥፍር ካለ መቁረጥ እንዳያኩ ሞር እንትኑን ስርጭቱ እንዳያባብሰው ጥፍሮቻቸውን መቁረጥ። ልብስ ደግሞ በደንብ ሙቃት ሳይሆን ለስላላ ያለ እስከ እጅ ድረስ ቢሆን ጥሩ ነው። ምክንያቱም ቶሎ አግኝተው ክፍት ቦታ አግኝተው እንዳያኩ ቁስሉ እንዳያገኙ ስለሚረዳቸው ማለት ነው። ስለዚህ ማከክ እንዲቀንሱ ጥፍራቸው መቁረጥ፣ ሙቀት ስርጭት እንዳይኖር ደግሞ ልብስን እንትን አለማጀል እና ሽፍታ ቶሎ እንዲታከም ወይም እንዲድን ደግሞ ከቻልን እንትን ማድረግ ይሄ ክሬሞችን ከሐኪም ትዕዛዝ ክሬሞችን በመጠቀም ወዲያው የወጡትን ማክሰም ይቻላል ማለት ነው። ሌላው ደግሞ በዚህ ሰዓት በጣም የሆነ የፈሳሽ መጠን ስለሚቀንስባቸው ቶሎ ቶሎ ፈሳሾችን መስጠት፣ የሚያቃጥል ምግቦች ደግሞ አለመስጠት ምክንያቱም አፋቸው ውስጥ ቁስለት ስላለ በጣም ያማቸዋል። ስለዚህ ፈሳሽ በመስጠት ለነሱ ቀለል ያሉ ወፍራም ያልሆኑ ምግቦችን በመስጠት ቶሎ አቅም ሬዚስታንስ ወይም የመከላከል አቅማቸው እንዲጎልብት በማድረግ መርዳት ተገቢ ይሆናል ማለት ነው። ውስብስብ ችግሮች እንኳን ካጋጠሙ ቶሎ ብለን ወደ ሐኪም በማድረስ ተገቢ ይሆናል ማለት ነው። ዛሬ ስለ ኤችኤምኤፍቲ ወይም የእጅ የእግር እና የአፍ በሽታ የሚባለው ይሄ ይመስላል። ሼር በማድረግ ላይክ በማድረግ ደግሞ ብዙ ቦታ እንዲደርስልኝ እኔንም ሰብስክራይብ በማድረግ አበረታቱን። ያመሰግናል።